ሰላም ጤና ላይ እንዴት ናችሁ? በዛሬው ቪዲዮችን ደግሞ አንድ ላይ ስለ ሆስቶች ነው በደንብ የምናወረው ማለት ነው። ሮኬት ሆስት ምንድን ነው? ኤስ አይዶል ምንድን ነው? እንደገና ደግሞ ኖርማል ሆስት ሆኖ ሲሰራ እና ላይክ ደግሞ አሁን ያልኳችሁ ነገሮች ተጠቅመን ለእንትናችን በምናሳድግበት ጊዜ የምናገኛቸው የተለያዩ ጥቅሞች ምንድን ናቸው የሚሉትን አብረን የምንመለከት ይሆናል ማለት ነው። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ሰብስክራይብ ማድረግ እንዳይረሳ፣ ሌሎች እንደዚህ በጣም ቆንጆ ቪዲዮዎችን እያዘጋጀውኝ ይለቅላችኋለሁ። ከኔም ኤክስፔሪንስ እንደገና ደግሞ ይጠቅማቸዋል ብዬ የማስበው ማለት ነው። እዚህ ፕላትፎርም ላይ አንድ ሰው ሲመዘገብ ሁላችንም ሆስት ሆነ ነው የምንጀምረው። ሆስት ማለት በቃ ተማሪ ማለት ነው ወይም ደግሞ እዚህ ፕላትፎርም ላይ ተጠቃሚ ሆስት ይባላል ማለት ነው። እና ሆስቶች ምንድን ነው የሚያደርጉት ካላችሁኝ እዚህ ፕላትፎርም ላይ ያሉ ስራዎችን ይሰራሉ። ለምሳሌ ኮይን ከመሰብሰብ ጀምሮ ፋየርወርክ ከማባረር እንደገና ደግሞ ሊትራሊ ላይቭ ላይ ሴቶች ከሆኑ ደግሞ ላይቭ ላይ በመቀመጥ ላይቭ ላይ በመቀመጥ ምን ያገኛሉ ይህኛው የስልኩ ፖይንት ይከፈላቸዋል ማለት ነው። ለምንድነው የሚከፍላቸው? ለሴቶች ካለን ሴቶች በናቹራል ላይ በተፈጥሮ ሳቢ ናቸው፣ ቸዋል አይደለም። ስለዚህ ፕላትፎርም ደግሞ ይሄንን ስለሚያውቅ አውዲየንስ ለማግኘት ከስተመር ለማግኘት ጊፍት ያገኛሉ ከወንዶች የተሻለ ብሎ ስለሚያስብ ሴቶችን ላይፍ ሲቀመጡ ይሰጣቸዋል ማለው ፖይንት ብዙ አይደለም። አንድ ሺህ ፖይንት ነው። መጀመሪያ ላይ ግን ማበረታቻ አስር አስር ሺ ፖይንት ወይም አንድ አንድ ዶላር ይሰጥናል፣ ከሶስት እስከ ሰባት ቀን ባሉት ውስጥ ጥፋት ሳያጠፉ ጊዜያቸውን ከቆዩ ማለት ነው። ታዲያ እነዚህ ሆስቶች ወደ ኦርዲናሪ ወደ ኖርማል ከስተመር በሚወርዱበት ጊዜ በቀን ውስጥ አንድ ሰዓት ላይቭ ላይ ተቀምጠው ስንት ነው የሚያገኙት? አንድ ሺህ ፖይንት ብቻ ማለ አንድ ሺ ፖይንት ተቀምጣ አልኩኝ። ለምን አንድ ሰዓት ተቀምጣ አንድ ሺ ፖይንት ብቻ ታገኛለች? ለምን የተሻለ አትሰራም? ለምን የተሻለ አትሰራም? ምን አማራጮች አሉ ካለ ስቲኒድ የሚባል ነገር አለ። ስለ ስቲኒድ ደግሞ ቀጣይ ቪዲዮ ላይ የምሰራላቸው ይሆናል ማለት ነው። ስቲኒድ ሪሲቭ ባረጋቸው ቁጥር ፖይንት በላይቭ የምሰሩት ይሄ ፖይንት የሚከፈላቸው የሚጨምርበት ነው። ትንሽ የሚያወዛግብ ኮንሴፕት ስለሆነ ሰፊ ቪዲዮ እሰራላቸዋለሁ ለሱ ማለት ነው። አሁን ላይ ግን ኮንሴፕቱ ስለ ኤስ አይዶል እና ሮኬት ሆስት ነው። ወንድ ልጅ ደግሞ ጭራሹ ላይቭ ላይ ለምን 24 ሰዓት አይቀመጥም እኔ እዚህ ይለኛል። ከዛሬ ሁለት ወር ምናምን በፊት ላይቭ ላይ ጠዋትም ስትገቡ ታገኙኛላችሁ፣ ማታም ስትወጡ ታገኙኛላችሁ። ኦልሞስት ወደ 16 ሰዓት ላይቭ ላይ ያስቀመጥ ነበር። ለምንድነ የምትቀመጠው ካላችሁ እኔ ኤጀንት ስለሆንኩ ነው ሆስት ስለሆንኩ ሳይሆን፣ ሆስቶችን ለማግኘት ጎበዝ ልጆችን፣ ስማርት የሆኑ ልጆችን ካገኛችሁ እነሱም እናንተ እንደገባችሁ እነሱ እንዲገባቸው አድርጋችሁ ካሰራችኋቸው ጥሩ ውጤት ማምጣት ትችላላችሁ። እነሱም እናንተ ማለት ነው። ስለዚህ እኔ ለዛ ነበር የምቀመጠው። ግን አስባችሁታል ለወንድም ዝም ብሎ የሚከፍል ቢሆን ኖሮ በጣም ተከፋይ የምንሆነው እኛ ነን ብዬ አስብ ነበር። እና ኤኒዌይስ ወደ ዛሬው ኮንሴፕት ስናልፍ ኤስ አይደል ወይም ሮኬት ሆስት ማለት ኤስ አይደል ለሴት ሮኬት ሆስት ደግሞ ለወንድ የመጣ ምንድን ነው ኦፖርቹኒቲ ወይም እድል ነው። እነዚህ እድሎች ምንድን ናቸው? አንድ ሆስት ሆኖ ኤጀንት ሳይሆን መስራት የሚፈልግ ሆስት ሆኖ በግሉ መንቀሳቀስ የሚፈልግ ሰው ካለ ታለንቱን በመጠቀም እነዚህ ሁለት ነገሮች ምን ማድረግ ይችላል? መቀላቀል ይችላል። ታዲያ ኤስ አይዶል ላይ ስንጀምር ሴቶች ታለንት ካላቸው የመስፈል ሊሆን ይችላል፣ የግጥም ሊሆን ይችላል፣ የመጨፈር ሊሆን ይችላል። ዳንሲንግ ማለት ነው። እነዚህ እነዚህ ታለንቶች ካላቸው ምን ያደርጋሉ? ለፕላትፎርሙ ያመለክታሉ ማለት ነው። እንዴት ነው የሚያመለክቱት ካላችሁ ደግሞ እዚህ ጋር ልክ ፕላትፎርሙ ጆይን እንዳደረጋችሁ ከላይ ራንክ እና አክቲቪቲ ሴንተር የምትላለች እዚች ጋር አክቲቪቲ ሴንተር የምትለዋን ትታያቸዋለች፣ አይደለም እዛች ጋር አክቲቪቲ ሴንተር የምትለዋን ስንነካት የተለያዩ በዚህ ጊዜ ያሉ ሰዎች ተጨማሪ ገቢ ሊያገኙባቸው የሚችሉ ነገሮችን ያሳየናል። ለምሳሌ ማርች ኤምቢዋ አለ። ፒኬ በተከታታይ ካሸነፋችሁ እስከ 48 ሚሊየን ፖይንት ወይም ደግሞ አራት መቶ ነው ወደ አራት ሺ ስምንት መቶ ፖይንት ድረስ የማሸነፉ እድል እንዳላችሁ ይናገራል። የኦሽን ሀንት ፓርቲ ያለ የውመን ስደይ ደግሞ የሴቶች ቀን በማስመልከት ያው የሰጠነው ፖይንት እንደምታውቁት ከዚያ የመጨረሻው ይሳይደላለ ኤክስክሉሲቭ ታለንትድ ሆስትስ ይላል። እዚህ ጋር እንደምታዩት በወር እስከ 354 ዶላር ማግኘት ይችላሉ። 354 ዶላርን እንግዲህ በእኛ አባዙትና በወር አሪፍ ነው ማለት ነው። በወር አሪፍ ያገኛሉ ማለት ነው። እነዚህ ኤስሳይደሎች ማለት ነው። ሶ ፖሊሲውን እንመልከት። ኤስሳይደል ለመሆን ፖሊሲው ምንድን ነው የሚለውን እንመለከታለን ማለት ነው። ሶ መጀመሪያ ፕሮፋይላችሁ ላይ ታግ ይደረግላቸዋል። ኤስሳይደል የምትሆኑ ሴቶች ፕሮፋይላችሁ ላይ ኤስሳይደል የምትል ሶስት አይነት ኤስሳይደሎች አሉ፣ ታግ ይደረግላቸዋል ማለት ነው። እንደየምታገኙት ላይቭ ላይ እንደምታሳልፉትና እና እንደምታገኙት ይሄ ሪዋርድ ልክ ናትቺ ማለት ነው። ኤስ አይደል የምትለዋት ታግ የምትቀመጠው እንደገና ደግሞ ዊክሊ ራንኪንግ ስላለ በራንኪንጉ ተጨማሪ ገቢ ማግኘት ትችላላችሁ ማለት ነው። እንዴት ነው አፕላይ ማድረግ የምንችለው? እንዴት ነው አሁን ለምሳሌ እኔ ታለንት አለኝ መስፈን ምናምን ቅድም ያልኳችሁ ታለንቶች አሉኝ። እንዴት አፕላይ ላድርግ ካለን እዚች ጋር ኢሜል አለች የምታየዋት። ኤስ አይደል አት ቪ ዶት ሾ በሚለው ኢሜይል ላይ ትገቡና ምን ታረጉላችኋላችሁ ማለት ነው። ቪዲዮ ትልኩላችኋላችሁ። ቪዲዮን ስትልኩት ምን ምን አብሮ መግባት አለበት? አንደኛ የፖፕ አይዲ ልክ ቴክስት መጻፊያው ላይ አሁን ኢሜል ሲላክ ለምሳሌ ቴክስት መጻፊያ ያለች፣ ቴክስት መጻፊያው ላይ የፖፕ አይዲያችሁን ሙሉ ስማችሁን እና ስክሪንሹት አድርጋችሁ ደግሞ ይሄ ፕሮፋይል ፔጅ ላይ ያላችሁን እንትን ትልኩላችኋላችሁ። ከዛ የመጨረሻው ደግሞ ሰልፍ ኢንትሮዳክሽን ወይም ደግሞ ታለንታችሁን እንደ አታችመንት አርጋችሁ ትልካላችሁ ማለት ነው። እነዚህ ሶስት ነገሮች ግዴታ መሟላት አለበት። ታዲያ ይሄ አታችመንቱ ከ30 ሰከንድ ያልበለጠ ቢሆን ይመረጣል። እንደገና ደግሞ ጥርት ያለ ቪዲዮ ብታደርጉት በቃ ለአንድ ቀን መቼስ ደህና ስልክ ፈልጋችሁ መቅረጽ ነው ዋለው እንዲቀበሏችሁ። ከዛ በኋላ ደግሞ ታለንታችሁ በደንብ ማሳየት፣ ኮንፊደንት ሆኖ መቅረብ አስፈላጊ ነው ማለት ነው። በነዚህ አይነት መንገድ ለኤስ አይደል መወዳደር ትችላላችሁ ማለት ነው። እዚህ ጋር የአብዛኛው ሰው ጥያቄ ምንድን ነው፣ ለምን መዝሙር ይቻላል ምናምን የሚሉ ልጆች አሉ። እና መዝሙር ልከው የተቀበሏቸው ልጆች አሉ። መዝሙር ልከው ደግሞ ሪጀክት የተደረገባቸው ልጆች አሉ። አብዛኛውን ጊዜ የመቀበል ቻንሳቸው ፊፍቲ ፊፍቲ ነው ማለት ነው። እንደዚህ ሪሊጅስ የሆኑ ነገሮችን ከዛ ይልቅ ግን ኢንተርቴኒንግ ሁሉም ሰው ሊቀበላቸው ይችላል ብለው የሚያስቧቸውን ነገሮች ብትልኩላቸው አክሴፕት ያደርጋቸዋል ማለት ነው። ኢሜይል አላላክ የማታውቁ ሰዎች ካላችሁ በቀላሉ ጂሜል ውስጥ እንግባና እችን መጀመሪያ ኤስ አይደል አትቪ የምትለዋን እና ያዛት አትቪ ዶት ሾ የምትለዋን ያዟትና ከዛ በኋላ ትወጣላችሁ ማለት ከዚህ ኢምፖርታንት ኖቲስ ከስር እንዳትረሱት እያለ ነው። ልትሰረዙ ትችላላችሁ ይላል እዚህ ጋር ማለት ኤስ አይደል ከሆናችሁ በኋላ የሆነ ጥፋት ብታጠፉ ትሰረዛላችሁ ማለት ነው። እዚህ ጋር ገቢ ስንመለከት ሳምንታዊ ገቢያቸው ከ10 ሚሊዮን በላይ የሆነ ኤስይደሎች በጊፍት ምናም ሪሲቭ የሚያደርጉት ይቺ የኩን ታግ የንግስት ታግ ያላት ኤስይደልን ማግኘት ይችላሉ። ከ2 ሚሊዮን በላይ ከሆነ ደግሞ ይሄ ተለቅ ያለው ኤስይደል አለ። ኖርማል ኤስይደል ደግሞ እስከ 500 ሺ እና ከዛ በታች ገቢ ላላቸው ነው ማለት ነው። ሌላኛው በወር ውስጥ 30 ሰዓት ስትሪም ማድረግ አለባቸው ማለት ነው። ፕሪቪሌጁ እንዲቀጥል ይሄ ታጉ ምናምን እንዲቀጥል 30 ሰዓት ላይቭ መቀመጥ አለባቸው። በቀን ሚኒመም ዋን አወር ማለት ነው። እንደገና ደግሞ ሰባ ፐርሰንት ጊፍት ኮሚሽን ያገኛሉ። ዊች ኢዝ ጉድ በጣም አሪፍ ነው። ሰባ ፐርሰንት ጊፍት ኮሚሽን ያገኛሉ ቲክቶክ ላይ እንደምታውቁት ፊፍቲ ፊፍቲ ወይ ሰባ ሰላሳ ነው የሚካፈለው ቲክቶክ እናንተ ከምታገኙ ጊፍት ላይ እዚህ ላይ ግን የተሻለ ነው ማለት ነው ኦልሞስት ወደ ሰባ ፐርሰንቱ እናንተ ታገኛላችሁ ታጉ እንዲቀጥል ኤስሳይደል መሆናችሁ ታጋቸው የሆነ ሳለ ሊነሳ ይችላል ኤስሳይደል ሆኖ ታግ የሌላቸው ልጆች ካሉ ሳምንታዊ ገቢያቸው ከአምስት መቶ ሺህ ፖይንት ያልበለጠ ናቸው ማለት ነው እንደዛ ሲሆን ያነሱባቸዋል ግን ስቲል ኤስሳይደል ናቸው ሳለሪ ስንመለከት ማክሲመም ልታገኙ የምትችሉት ከፕላትፎርሙ 354 ዶላር ነው ማለት ነው። 354 ዶላርን በዚህኛው ውስጥ ካልኩሌት ላድርግላችሁ። 354 ዶላር 354 ዶላር ሲባዛ በ150 ብር ብናባዛው ለምሳሌ በወር ወደ 53000 ብር ማለት ነው አንድ ሴት ብቻዋን ወደ በወር ወደ 53 ሺህ ብር ማግኘት ትችላለች። ራንክ አለ ደግሞ ከዓለም ኤስ አይደሎች ጋር ያወዳድሯቸዋል ነው። እዚ ጋ አንደኛ ከወጣችሁ ዋን ሚሊየን ምናምን በሪጅኑ ታገኛላችሁ። ስለዚህ ጠንክራችሁ ስሩ ማለት ነው። ጠንክራችሁ ስሩ ማለት ነው። አርባ አምስት ሰከንድ ቢሆነ ታለንት የምትልኩት አሪፍ ነው፣ እዚህ ጋር ተብሎ ሪኮማንድ ይደረጋል። ከሰላሳ ሰከንድ እስከ አርባ አምስት ሰከንድ አድርጉት፣ ከዛ በላይ አይብለጥ። ካንስል ደግሞ የምትደረጉት ተኝታችሁ ላይቫችሁን የምትቀጥሉ ከሆነ ፌስ ማስክ አድርጋችሁ አይቻልም። እንደገና ደግሞ ሌላው ለምሳሌ ቲክቶክ ላይ ዚህ ላይም ላይቭ ስትሪም ማድረግ ፈጽሞ እየተከለከለ ነው። ሁለት ቦታ በአንዴ እንዳታረጉ ይላል። ሌላኛው ኔትወርክና ከዛ ውጭ ደግሞ ሶስት ጊዜ ዋርኒንግ ከተሰጣችሁ ካንስል ይደረግባቸዋል። ማለት ይህንን ይመስላል። በቃ ላይቫችሁን ጥርት ለማድረግ ሞክሩ። ከቨራችሁ ጥርት ለማለት ይሞክር። ባክግራውንድ ሚውዚክ ብትከፍቱ ሪኮማንድ ይደረጋል። ላይት ይኖረ ያላችሁበት ቦታ። እነዚህ ነገሮች ካሳካችሁ ኤሳይደል ሆናችሁ መቀጠል ትችላላችሁ። ታዲያ ካች አለው እዚህ ጋር። ካች ምንድን ነው ካላችሁ ዝም ብሎ እንደዚህ ከሆነ ለምንድን ነው አብዛኛው ሴት ኤሳይደል ሆኖ የማይሰራው? ሪሲቭ ለማድረግ አሁን ለምሳሌ አንድ ሰዓት ተቀምጠሽ ኦር ሁለት ሰዓት ተቀምጠሽ በሳምንት የሆነ ሪሲቭ የሚለው ሲመጣ ሪሲቭ ለማለት ማድረግ የሚገባሽ ነገር አለ። ምንድነው? ማድረግ የሚገባሽ ጊፍት ሪሲቭ ማለት አለብሽ፣ ከማ ከሆነ ሰው። ስለዚህ ኤክስቼንጅ ይፈልጋል ማለት ኤክስቼንጅ ስለሚፈልግ ነው። ሰው ሰፖርት የሚያደርጋችሁ ሰዎችን ደግሞ ለማግኘት ነቃ በሉ፣ ፒኬ ተጮቱ በደንብ ኢንተርቴይን ሰውን ለማድረግ ሞክሮኒ። አሁን በጣም የሆነች ልጅ ስጨፍር ካዩዋት አሳዝናኝ ቢሆን እሰጣታለሁ ደስ ባትለኝ እንኳን ማለት ነው። ኦር ኢንተርቴን የሚያደርጋችሁን ሰው ማንኛውም ሰው ጊፍት ይሰጣል። ና ሰውን ኢንተርቴን ለማድረግ ግቡ ማለት ነው። ኤስ አይደል ያው ከሱም እንደምትረዱት አይደለው ማለት ነው። ሶ ይህንን ይመስላል። ኢሜይል አይ ቲንክ ኢሜይሉ ይከብዳችኋል ብዬ አላስብም። ጀስት እችኛዋል ነው። ለምሳሌ ኤስ አይዶል አትቪ የሚለው ንግባና ኢሜይል ላይ እየላኩ ይላሳያችሁ። ሮኬት ውስጥም ተመሳሳይ ነው። እሺ አንድ የተላከልኝ እንትን አለ። እሱን እንትን ልላችኋለሁ። ከሶ ኢሜይል ስጽፉ እዚች ጋር ኮምፖዝ የምትሉ አንተ ነካታላችሁ ከዛ ቱ ሲል እዛ ጋር ያየ ነው። ኤስ አይዶል ከዛ ኤስ አይደል ምንድን ነው ሌላው የሚለው? ኤስ አይዶል አት ቪ ዶት ሾው አይደለ? ይሄው አት ቪ ዶት ሾው ትላላችሁ። በቃ ሪሲፐንቱ ይሄ ነው ማለት ነውይሄ ነው ሪሲፐንቱ። ሳብጀክት ስንል አፕላይንግ ፎር ኤስ አይዶል። ከዛ ኢሜል እዚህ ጋር ደግሞ የምትጽፋላችሁ አይዲያችሁን አይዲ ትጽፋላችሁ። ከዛ በኋላ ስማችሁንና ለምን ምን እንደሆነ ታለንታችሁ ጻፉላቸው። ታለንታችሁ ዳንሲንግ ሊሆን ይችላል። ከዛ እዚች ጋር አታች የምትላለች እዚች ጋር እሷን ስትነኳት አታች ወይም ፎቶ አስገቡ ይላል። አታች ብላችሁ ቪዲዮን አታች አድርጋችሁ ሴንድ ማለት ነው፣ አለቀላካችሁ ማለት ነው። በዚህ መንገድ ኢሜይል ትልኩላቸውና አፕላይ አክሴፕት ከተደረጋችሁ ታግ ይጨመርላችኋል ኤስ አይዶል ይሄንን ይመስላል። በዚህ መልኩ ትረዱታላችሁ ብዬ አስባለሁ። ሰው ታለንት ያላችሁ ልጆች ይህንን እድል ተጠቅማችሁ ስሩበት ማለት ነው። ጥሩ ነው፣ 50 ሺ በወር አምሳ ሺህ ተከፋይ ብትሆኝ አሁን ለምሳሌ ተማሪ ብትሆኝ ምናምን ብዙ ነገር ከቨር ማድረግ ትችያለሽ እህቴ ወንድ ከሆን ክስ አሁን አንተ ሮኬት ሆስት ነው የሚያስፈልግ ሮኬት ሆስቱን ደግሞ ዋትሳፕ ግሩፕ ላይ ጠይቂያቸው የላኩልኝ አንድ ዳታ አለ እሱን ዳታ እንመለከታለን ማለት ነው ሮኬት ሆስት ብያቸው ሊንክ ቆይ ሊንክ ሊንክ ለብቻው ያወጣም እንዴ እንትን ሊንክ ለብቻው ያወጣ ነበረ ሮኬት ሆስት ይኸው የሮኬት ሆስት እንትን አለኝ ላይ ይህ ምንድነው፣ ምን ምን ማሟላት እንዳለባቸው ምናምን ይልኩልኛልና ያው እዚህ ጋ እንደምታዩት የሮኬት ሆስት ፖሊሲ እንመለከታለን። አንተም በቃ በተመሳሳይ መንገድ እነሱ ላይ ሳይደል እንደላኩት አንተ ደግሞ ለፖፕ ትልካለህ ማለት ነው። የፖፕ ኢሜይል አለላችሁ እዛው ፖፕ አፕሊኬሽን ውስጥ አለ ኢሜይል፣ በእሱ ኢሜይል ነው የምትልከው ወይም ደግሞ በኤስ አይደለም ልካ ወንድ ነኝ ምናምን ማለት ትችላለ። ራሳቸው ሌላ ኢሜል ይልኩልሃል ወይ በዛ ይቀበሏል። ሶ እዚህ ጋር እንደምትመለከቱት እዚህ ጋር እንደምትመለከቱት ዊክሊ ብሮድካስት ታይም በሳምንት ላይቭ ላይ ገብተህ የምታሳልፈው ጊዜ አራት ሰዓት ከሆነ ሳለሪ 50 ሺ ፖይንት ወይም 5 ዩኤስዲ ይሰጥካል ማለት ነው። ከዛ ላይቭ ላይ ደግሞ ስምንት ሰዓት ከተቀመጥክ ሌላ 50ሺህ ሲዲ 50ሺህ ፖይንት ወይም አምስት ዶላር ይሰጣል ማለት ነው። ሶስት ስምንት ሰዓት ብትቀመጥ በአንድ ሳምንት ውስጥ እስከ እዚህ ጋር እንደምታየው አስር ዶላር ሜካረክ ማለሁ። ሌላኛው ደግሞ ገቢ የምታገኘው ገቢ ለምሳሌ ጊፍት ከሰው መጥቶ ሲሰጥ ከአምስት መቶ ሺህ በላይ ፖይንት በጊፍት መልኩ ሰው ከሰጠ ሌላ ሀምሳ ሺህ ይጨምርልል ማለት ነው። ይሄ ላለው ይጨምርለታል አይነት ነገር ነው። ከዚህ በኋላ ያለው በሰዓት ግን የሚሰጥህ ለሮኬት ሆስት በአራትና በስምንት ነው። ሌላውን ጊፍት ሪሲፕ ስታደረግ ነው ማለት ነው። ሪኳይርመንቱ ከቅድሙ ጋር አብዛኛው ይመሳሰላል ከወንዶቹ ጋር። ነገር ግን ጀስት ታለንት ያላቸውን ወንዶች ለማበረታታት የወጣ ነው እና በቀን ደግሞ ሁለት ሰዓት የግድ መቀመጥ አለባቸው ማለት ነው ወንዶቹ ወንዶቹ ፓርቲ አይቆጠርም። ፓርቲ አይቆጠርም። ሌላ በቃ ቅድም ያልኳችሁ ነገር እዚህ መጠቀም ነው። ለኤስ አይደል ያልኳችሁ ነገር እዚህ መታችሁ አፕላይ ካረጋችሁ ይቀበሏቸዋል ማለት ነው። ከዛ ራንኪንጎች ደግሞ አሉ። ራንኪንግ ማለት አሁን ለምሳሌ በኤጀንት ራንኪንግ እኛ ይህምን ይሰጠናል አይደለ? ብዙ ሆስቶች ካላችሁ ይሄንን ሆስት እያስገባ ስለሆነ ይሄን ተሸለ ምናምን እያለ ይሰጣል። ስለዚህም ጥሩ እንቅስቃሴ ካለህ ወይም ካለሽ በራንኪንግ አማካኝነት መቀበል ትችላላችሁ ማለት ነው። ሰው ቤዚክሊ ይህንን ይመስላል ማለት ነው። ይህንን ይመስላል የሮኬት ተወስቱን ከፈለጋችሁ ይህንን ልልክላችሁ ይችላለሁ ማለት ነው። የሮኬት ውስጥ ፖሊሲውን ወንድ ሆናችሁ መስራት የምትፈልጉ ሁለቱንም ያማከላ አንድ ነገር ደግሞ ስነግራችሁ ላይፍ ሀውስ የሚባል ነገር አለ። ላይፍ ሀውስ ሳይድ ጥቅማቸውን ጥቅማቸውንና ትንሽ ባድ ሳይድ ያላቸውን ነገሮች ልናገር ላይፍ ሀውስ የሚለውን ግን ስለጀመርኩላችሁ ልጫርሰው። ላይፍ ሀውስ ይሄ አሁን እንዳልኩት አይነት ነው፣ ግን ለአንድ ሰዓት ነው በሳምንት የሚፈቀድላችሁ። በሳምንት አንድ ቀን ለአንድ ሰዓት ላይቭ ላይ ቫይራል ላይ ትቀመጣላችሁ። ከላይ ማለት ነው ከላይ አንደኛ አንደኛ አንደኛ ወይ ሁለተኛ ላይ ያስቀምጣችኋል። ሰው በዛ ሰዓት ላይ ያላችሁን ታለንት ምናምን ለሰው በማሳየት በአንድ ሰዓት ውስጥ ብዙ ጊፍት ማግኘት ትችላላችሁ። ማለት ታይም የለኝም ግን ታለንት፣ እኔ ታለንቱ አለኝ መስፈር፣ መደነስ፣ ግጥም እችላለሁ ግን ታይም የለኝም። እንደዚህ ብዙ ሰዓት የማሳለፍ ካላችሁ ደግሞ ላይቭ ሀውስ የሚባል ነገር አለ። ላይቭ ሀውስ ደግሞ ማመልከት የምትፈልጉ ልጆች እኔን ኢንቦክስ አድርጉልኝ። ላይቭ ሀውስ እንዲቀበሏችሁ ምን ማድረግ እንደምችሉ እንዴት መላክ እንደምችሉ ለማመላክ እንደምችሉ እነግራችኋለሁ ማለት ነው። ሰው ላይቭ ሀውስ ላይ ፓርቲሲፔት ማድረግ የምትፈልጉ በሳምንት አንድ ቀን ለአንድ ሰዓት እሱንም እኔ ልታወሩ ይችላላችሁ ማለት ነው። ቫይራል ስለምትወጡ ፎሎወሮችን፣ ጊፍተሮችን ታገኛላችሁ ልጆች። እንደዚህ አድርገህ አይ ቲንክ ቆንጆ ገቢ እንዳገኘች ነግራኛለች፣ አንድ ልጅ እንደዚህ። ባለፈው ሳምንት አሰረተናት ነበረ። ላይቭ ሀውስ ኢትዮጵያ ውስጥ አልተለመደም፣ ናይጄሪያን ግን ምናምን ተደባልቆባቸው አይቀርም። ቫይራል ላይ ከላይ የሆኑ የሚመጡ ካሉ እነሱ ላይቫውስ የሚጠቀሙ ናቸው ማለት ነው። እሱም ታለንት ማሳያ መንገድ ነው። ፖፖ ኢንተርቴንመንት ፕላትፎርም ስለሆነ ኢንተርቴንመንትን በደንብ ይደግፋል፣ ቫይራል ያወጣል። ኢንተርቴን የሚያደረጉ ሰዎችን እኛ ያው ብዙ ጊዜ ማስተማር ስለለመድን ነው። በእንትን ደረጃ ደግሞ ስናየው፣ ከጥቅም ደረጃ ስናየው እነዚህ አሁን ያልኳቸውን ነገሮች አንደኛ ታለንት እንዳለው ሰው ታለንት እንዳለው ሰው ታለንታችሁ ለዓለም አሳያ ማለት ገቢ እኮ ታገኙበታላችሁ ማለት ነው። ማን እንደሚያያችሁ አታቆም። ለምሳሌ እንዳጋጣሚ እንደዚህ ቲክቶክ ላይ ፈምሳ ህይወታቸው ኮምፕሊት ቼንጅ ያረገ ልጆች አሉ። እናንተ ይህንን ፕላትፎርም ተጠቅማችሁ ላይፋችሁ ልቀዩበት የምችሉ ቻንስ ያጋጥማችኋል። ሌላኛው ገቢ ማኛ ዘዴ ነው። ገቢ ታገኝበታለ። የሆነ ሰው ከተመቸህ ወይም ደግሞ ከተመቸሽው ይልክልሻል፣ ጊፍት ማለት ነው። ብር ነው። ጊፍት ማለት ፖይንት ማለት ጊፍት ነው ብር ነው ስለዚህ ብር ደግሞ ያው ጥቅሙን ለብር ነው እዚህ እየሰራ ነው ያለ ነው ብዬ አምን ያለው እና ሰው እሱንም ታገኙበታላችሁ ራሳችሁን ታስተዳድሩበታላችሁ ተማሪ ከሆናችሁ ድልቅቅ እንድትሉ ሰራተኛም ከሆናችሁ ተጨማሪ ገቢ ነው ብዬ አስባለሁ ሌላኛው ደግሞ ቫይራል እንድትወጡ ይረዳቸዋል ሜቢ አንድ ቀን ኤጀንት የመሆን ሀሳብ ካላችሁ ብዙ ፎሎወር ስለሚኖራችሁ እነሱ ፎሎወሮቻችሁን ወደ ሆስትነት ወደ ከስተመርነት እንት ማድረግ ትችላላችሁ ማለት መቀየር ትችላላችሁ እንዳለ እኔ ቲም ውስጥ ኤስሳይደል ያለኳቸው ልጆች ሮኬት ውስጥ የሆኑት ልጆች ላይቭ ሀውስ ያሉት ልጆች በሙሉ ቫይራል ናቸው ላይቭ ሀውስ ሲጀመር ጋራንቲድ ነው ላይቭ ሀውስ መቶ ፐርሰንት ጋራንቲድ ነው ቫይራል እንደሆነ ላይክ መቶ ፐርሰንት ማለት የኤስሳይደልና የእንትኑ ግን ከኖርማል ሆስቶችም ከኖርማል ኤጀንቶችም ቫይራል የመውጣት ቻንሱ በቃ 50 ፐርሰንት እና ከዛ በላይ ነው እንዳየሁት ከሆነ ገና በመጀመሪያ ቀናቸው ኢስሳይደል እንደሆኑ 50 ሰው 60 ሰው የማየት ይጀምራል እነሱ ማለት ነው። ይሄ ደግሞ በጣም ጥሩ ነው። ቶፕ 10 ውስጥ ቶፕ 20 ውስጥ ቫይራል ያስገባቸዋል ማለት ነው። ስለዚህ ጥቅሙ ይሄንን ይመስላል። ትንሽ ትንሽ ሊከብዳችሁ ይችላል ብዬ የማስበው ነገር ጊፍተር ማግኘት ነው። ጊፍተር ለማግኘት ያው ስማርት መሆን እንዳለባችሁ መድን መንቀሳቀስ እንዳለባችሁ ብናገርም ብናገርም ስቲል ስቲል የሆነ ሰፖርት የሚያደርጋችሁ ሰው ይሄ ላይቭ ላይ ለምሳሌ ቲክቶክ ላይ እንትን ሲሉ ሰውን ስም ሲጠሩ ምናምን አይታችኋል አደለ? ሰው ስለዚህ ፒኬ እየተጮታችሁ ምናምን አዳዲስ ጊፍተሮችን ማግኘት ትችላላችሁ ማለት ነው። እሱን ካገኛችሁ ጊፍተር ያለው ሰው በጣም የሚገርም ተጠቃሚ ነው የሚሆነው። ጊፍተር እንድታገኙ ደግሞ ያው ራሳችሁ በደንብ ፕሮሞት የማድረግ ራሳችሁን በደንብ የማስተዋወቅ ስራ ስሩ ማለት ነው። ይሄንን ይመስላል ይሄንን ተጠቅማችሁበት ደግሞ ሌላ ገቢ ማግኛ ዘዴ እንደምታደርጉት አምናለሁ። ልጆቻችሁ ኖርማል ሆስት ሆነው ከሚቀጥሩ በዚህ መንገድ ቢሰሩ ሪኮማንድ ያደረጋችኋለሁ። ከስቲኒድም ምን ይሄንን ሪኮማንድ ያደረጋለሁ፣ ግን ታለንት ደግሞ ከሌላቸው ስቲኒድ ያወጣል ሰው። ስቲኒድ ምንድን ነው እንዴት ነው የምንሰራ የሚለውን ደግሞ በቀጣይ የምለቀው ቪዲዮ ላይ እንደምታዩት አምናለሁ ማለት ነው። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። ያልገባችሁ ነገር ካለ ኮሜንት ላይ ጻፉ። ሌላ ቀን ቪዲዮ ሰራ እንድመልሰው ማለት ነው። ደስ ካላችሁ ደግሞ ምን ደስ እንዳላችሁ ምን እንደተረዳ ያደረጋችሁ በተጻፉ ዲ ኮሜንት ላይ በደም ሰፖርት ስለምታደርጉኝ አመሰግናለሁ። ሰብስክራይብ ማድረግ እንዳይረሳ። አብዛኞቻችሁ መታየት ሰብስክራይብ እንዳደረጋችሁ ያሳየኛል ዳታውና፣ ቴንኪው ቴንኪው ማለት ፈልጋለሁ። ይሄንን ቪዲዮ ደግሞ በጣም ብዙ ከብዙ ጊዜ በኋላ የልጅ ልጆቻችን ማለት በፖፕ ላይ ማለት ነው እያዩት እንደምንገናኝ ካልቸራችን እንደሚቀጥል አምናለው ማለት ነው። በቀን አንሽ ዶላር እያገኘ እንገናኛለን። ባይ